ሰላም ሰላም ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ጌታ ስሙ ለዘላለም ይባረክ። ጌታ ይመስገን። በጣም ደህና ነኝ። እሺ የእግዚአብሔር ሀሳብ ዕብራውያን ምዕራፍ አስራ ሶስት ላይ ቁጥር ሰባት እና ቁጥር ስምንት ቁጥር ዘጠኝን እነዚህን ሶስቱን ቁጥሮች አነባለሁ። ዕብራውያን ምዕራፍ 13 ከቁጥር 7 እስከ 9 እንዲህ ይላል የእግዚአብሔር ቃል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለምም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። እግዚአብሔር አምላካችን የተመሰገነ ይሁን። የእግዚአብሔር ቃል በዚሁ በዕብራውያን 13 ቁጥር ሰባት ላይ እንደምትመለከቱት አገልጋዮቻችሁን አስቡ ይላል። ይሄ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ የሚለው ዋኖቻችሁ የሚለው የሚያገለግሏችሁን በተለይም ደግሞ መሪዎቻችሁን፣ የቤተ ክርስቲያን ሽማግሌዎቻችሁን፣ ፓስተሮቻችሁን፣ ምናልባትም ዲያቆኖች ዲያቆናትን፣ ሌሎችንም ሰባኪዎችን፣ አስተማሪዎችን፣ ምናልባት ነቢ ተብለው የሚጠሩ ካሉም፣ ምናልባት ሐዋርያ ተብለው የሚጠሩ ካሉም፣ ምናልባት መጋቢ እረኛ ተብለው የሚጠሩ ካሉም እነሱን አስቡ። አስቡ ማለት አስቡላቸው እርዷቸው ለማለት ሳይሆን ተመልከቷቸው ማለት ነው። ተመልከቷቸው ለማለት ነው። እነሱን አስቡ ኮንሲደር ማለቱ ነው። እነሱን ኮንሲደር፣ ሪመምበርም አይደለም። ኮንሲደር ተመልከቷቸው። የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው በእምነታቸው እነሱን ለመምሰል አንድ መስፈርት ማየት የሚገባቸው አለ። የኑሯቸውን ፍሬ የኑሯቸውን ፍሬ እየተመለከታችሁ ሲል የኑሯቸው ፍሬ እንደ እግዚአብሔር ቃል ከሆነ ጌታ ኢየሱስ ክርስቶስ በዚች ምድር ላይ እንደተመላለሰ ቃሉ እንደሚለው እርሱ እንደተመላለሰ ልንመላለስ ይገባናል ተብሎ ስለተጻፈ በክርስቶስ ኑሩ ተብሎ ስለተጻፈ ጌታ ኢየሱስ ክርስቶስም ትዛዜ በእርሱ ዘንድ ያለችው የሚወደኝ ማነው? ትዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው ብሎ ስላለ የእግዚአብሔር ቃል እግዚአብሔርን ውደድ ስለሚል እነዚህን የኑሮ ፍሬዎች በክርስቶስ መመዘኛነት የኑሮ ፍሬን ከአገልጋይ እየተመለከታችሁ እንደ እግዚአብሔር ቃል ከሆነ እምነቱ ልክ ነው ማለት ነው፣ አካሄዱ ልክ ነው ማለት ነው። ምሰሉት። እሱ የሚላችሁን አሜን ብላችሁ ተቀበሉ፣ ሚምክሩን ተቀበሉ፣ ተግሳጹን ተቀበሉ፣ ትምህርቱን ተቀበሉ። ተከተሉት፣ እሱ በሄደበት ሂዱ። ምክንያቱም እርሱ እኔ በሄድኩበት ስለሆነ ሄደው እናንተም ሄዱ ተከተሉት ይላል እግዚአብሔር ቃል። ምሰሏቸው። ልክ ጳውሎስ እኔ ክርስቶስን እንደምመስል እኔን ምሰሉ እንዳለ ማለት ነው። ዝም ብሎ ጳውሎስ እኔን ምሰሉ አላለም። መመዘኛ አስቀምጦ ነው። የህይወቱን መመዘኛ ክርስቶስ አድርጎ ነው። እኔ ክርስቶስን እንደምመስል። ስለዚህ ክርስቶስን ያልመሰለበት አቅጣጫ ካለ ጳውሎስን ልንመስለው አይገባም ማለት ነው። ይህንን ያስተምረናል የእግዚአብሔር ቃል እንጂ፣ እሱ ጌታ የቀባው ነው በሚል ስም ማለት ነው። ጌታ የቀባው ነው፣ ጌታ የቀባው ላይ እጄን አታንሳ ተብሎ ተጽፏል። ጌታ ሰውን የሚቀባው ለምንድን ነው? በመጀመሪያ ቀብቶ ከሆነ የሚቀባው ሰው በእግዚአብሔር ፈቃድ እንዲሄድ እንዲመላለስ እንጂ የጌታን ፈቃድ የቅባቱን ፈቃድ የመንፈስ ቅዱስን ፈቃድ እንዲያደርግ እንጂ ለሌላ ለምን ይቀባል? ሰው ለዝሙት ይቀባል እንዴ? ሰው የራሱን ፈቃድ ለማድረግ ይቀባል እንዴ? ሰው አይቀባም። ስለዚህ የተቀቡት ተቀብተዋል የምንላቸው ወይም የተሾሙ ሰዎች ሐዋርያ የተባሉ ነቢያት፣ ወንጌላዊ፣ ሌላ ሌላም የተባሉ ምልልሳቸው እንደ እግዚአብሔር ሐሳብና እንደ እግዚአብሔር ፈቃድ ካልሆነ ሊመከሩ ሊገሰጹ ምናልባትም ሊታገዱ ይገባቸዋል፣ ሊማሩ ይገባቸዋል፣ አገልግሎትን አቁሙ ሊባሉ ይገባቸዋል። አይ ይህ እንዲህ ማለት አንችልም እነሱ እነሱ የተቀቡ ናቸው የምንል አይነት ከሆነ ከእግዚአብሔር ቃል ጋር እየተላለፍን ነው፣ ከእግዚአብሔር ሐሳብ ጋር እየተላለፍን ነው። ስህተት ነው ማለት ነው። ብዙ የማትሰሙ ሰዎች አላችሁ። የእግዚአብሔርን ቃል እንደ እግዚአብሔር ቃል ስናቀርብ የማትሰሙ ሰዎች አላችሁ። በየቦታው፣ በየአጥቢያው፣ በየሜዳው አላችሁ ምናልባት እረኛ ያላችሁም የሌላችሁም ልትሆኑ ትችላላችሁ። አላችሁ የእግዚአብሔር ቃል ግን አይለወጥም። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ያው ነው ተብሎ ተጽፏል። ስለዚህ ኢየሱስ ክርስቶስ ያው ነው፣ መመዘኛችን መስፈርታችን ያው ነው፣ ሁሌም ያው ነው በቅድስና ሐሳቡ በእውነት በጽድቅ ሐሳቡ ያው ነው፣ አይለወጥም። ስለዚህ ይሄ መመዘኛችን ነው። ክርስቶስን መመዘኛ አድርገን የክርስቶስን አካሄድ በሚያገለግሉን ሰዎች ውስጥ እናያለን ወይ የሚለውን ታሳቢ ማድረግ አለብን እንጂ ይሄ በአገልጋዮች በኩል የሚመጣውን ልዩ ልዩ እንግዳ ትምህርት እየተቀበልን እያስተናገድን አንድ ቦታውን ይዘዋልና የተቀቡ ናቸው አትንኳቸው እያልን አይሆንም። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። ምክንያቱም ይሄ ምድራዊ ወንጌል የሚሰብኩ በሙሉ ስለ መብል ነው፣ ስለ ሌላ ነገር አይደለም። ስለ ስጋ ነው። ስለ ኃላፊ ነገር ነው። ስለ ስጋዊ ምቾት ነው። ስለ ሌላ ነገር አይደለም። ስለዚህ ልባችሁ በጸጋ ቢጸና መልካም ነው። ጸጋ ስለ ምድራዊ ነገር አይደለም። ጸጋ አለማዊነትን የሚያስግድ፣ ኃጢአተኝነትን የሚያስግድ ራሳችንን ገዝተን እግዚአብሔርን በመምሰል እንድንኖር የሚያስተምር ነው እንጂ ጸጋ ስለ ኃላፊ ነገር አይደለም። አሁን ይሄን የምናገረውን ትምህርት የማትቀበሉ በጣም ብዙ ሰዎች አላችሁ። አገልጋዮች፣ ጥቅስ ደግሞ ትጠቅሳላችሁ። እግዚአብሔር ባልፈቀደው መንገድ እንደሚመቻችሁ አድርጋችሁ ትጠቅሳላችሁ። እኔን የምትቃወሙና የተከራከራችሁ ይመስላችኋል። በእናንተ ቤት ግን እግዚአብሔርን ነው። እኔ እንደ እግዚአብሔር ቃል የእግዚአብሔርን ሀሳብ አምጥቼ ከሆነ እኔም ብትቃወሙ እኔም ብትከራከሩ እኔን አልቀበልም ብትሉ የእግዚአብሔርን ቃል ነው ያልተቀበላችሁ እግዚአብሔርን ነው ያልተቀበለ ወንጌልን ነው ያልተቀበላችሁት እነግራችኋለሁ ወገኖች ፕሊስ ትኩረታችንን የእግዚአብሔር ቃል ላይ እናድርግ ሌላ እኮ ምንም ተስፋ የለንም በቃ ያለን እግዚአብሔር ስለ ኢየሱስ ያወቅነው ነው በእግዚአብሔር ቃል አይደለም እንዴ ታዲያ ሌላ ነገር አምጥተን ለምን እንቀላቅላለን? እንዴ በዝሙተኛ አገልጋ አትገልገሉ እኮ ነው የምንለው። ገንዘብን በሚወድ አገልጋ አትገልገሉ ነው የምንለው። በሌቦች አትገልገሉ ነው፣ በዘራፊዎች የምንላችሁ ከሰማችሁ